ሰላም! በመላው ዓለም የምትገኙ ውድ የቻናል ቤተሰቦች እንደምን አላችሁ? እንኳን ለብርሃነ ትንሳኤ በሰላም በጤና በፍቅር አደረሳችሁ። እንግዲህ ዛሬ ትንሳኤ ነው። ትንሳኤን እንደ አቅቢ ቤቴ እያከበርኩ እገኛለሁ። ነገሮችን በሙሉ ጊዜ እርስ ፈቅድ ነው የሚሆነው። ከስደት እግዚአብሔር አምላክ በሰላም ለሀገሬ አብቅቶኝ ዛሬ ላይ በሀገሬ ላይ እንግዲህ ትንሳኤን እያከበርኩ እገኛለሁ። እናንተም ደግሞ በስደት ዓለም የምትገኙ እህቶቼ እግዚአብሔር አምላክ በጤና በፍቅር በሰላም ለሀገራችሁ ያብቃችሁ። ትንሣኤን የትኛውንም በዓል በሀገራችሁ እንድታከብሩ። በነገራችን ላይ እንግዲህ በዓል ስታሰብ ብዙ ነገሮች አሉ። አንዳንድ ሰዎች አላስፈላጊ ወጪዎችን የሚያመጣባቸው ማለትም የሌላቸውን ነገር እንግዲህ እና አንዳንዴ አላስፈላጊ ወጪ ውስጥ ከሚያስገባን ነገር ሰርግና በዓል ነው። በኢትዮጵያ ጎረቤታችን ስላደረጉ የምናደርጋቸው እንዲህ ያለ ነገሮች መሆን የለባቸውም እና በዚህ አጋጣሚ ጓደኝን፣ በዚህ አጋጣሚ በጣም ላመሰግናት የምፈልግ ጓደኛ አለችኝ። ጓደኛም አይደለችም እህቴ ነች። ላመሰግናት የምፈልጋት እህቴ አለች እና ይሄንን የምታዩት ረከቦት ስኒው በቃ በጣም እንዲፋ ብዬ ፋሲካን ነጭ በነጭ እንዲውል ያደረገችኝ ጓደኝ ነች እና ከዛም ባሻገር በጣም ብዙ ነገሮች እናርጋልኛለ። ያው የገዛዛችልኝን እንግዲህ አውጥቼ ማሳየት አልችልም፣ ግን ጓደኛ በጣም አድርጌ ነው ማመሰግንሽ። በጣም ነው የምወድሽ። እግዚአብሔር አምላክ ያክብርልኝ። በጣም እድሜና ጤና ይስጥሽ። በጣም በጣም አድርጌ ነው እንግዲህ ማመሰግንሽ ማለት ይሄ ነው ብዬ ማለት አልችልም። እና ያው ይሄን ካልኩ በኋላ እንግዲህ ወደ ባህላችን ወደ እንትናችን ተመለስን። ያው እንዳቅማችን ሰው እንደሚችለው ነው። እዚጋ ተመልካቾቻችን እንደምታዩ ልጁ እየጨፈረ ድንገት ድንገት በአንበሩ ሳብዝደረግ ሲወርቅ በጣም ይሆናል እና የሆነ እጅግ በጣም ፈታ የሚያረግ ፓርት ነው እና እንዲህ ፈታ እያሉ ነው እንግዲህ እየሰራ ያሉት። ምክንያቱም ኮፒ ራይት ይዝብኛል ብዬ ነው ሙዚቃ ነበረ፣ ያ ሙዚቃ ደግሞ ኮፒ ራይት ስለሚይዝብኝ ነው የሙዚቃውን ድምፅ የዳባኩትኝ። ለዛ ነው እንደምታዩት፣ እንግዲህ በዚህ ሁኔታ እንገኛለን። በአቅማችን አክብረናል። ስለሁሉም ነገር እግዚአብሔር ስሙኝ ተመሰገነ ይሁን። ሁሉም ነገር በአቅም የሆነ ነገር ነው ማለት አስበንበትም አይደለም። እግዚአብሔር አምላክ ያሳካው ነው እና ስለ ሁሉም ነገር እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ቀን ያበቃን ብዙ ነገር አለ። የሰው ልጅ በህይወቱ ብዙ እጅግ በጣም ብዙ የሚያሳልፏቸው ነገሮች አሉ። የሚመኛቸው ግን በአቅማችን ነው ማድረግ የምንችለውና ያው እኔም በአቅሜ ነው እንትን ያልኩትኝ እና ትናንትና ሁለት ስራ ይዤ ስለነበረ ትንሽ ያው ብዙ ነገሮች ቪዲዮዎችም ለመስራት አቅጄ ነበረ። አልታሳካም፣ አልሆነም። ምክንያቱም እንጀራ ሲጋግር ምናምን ያለውን ፓርት ማሳየት ፈልጌ ነበረ እና ለምን ከትልቁ ነገር በዓል ድባቡ ነው ደስ የምለው ግን አልተመቻቸልኝም። ያልተመቻቸበት ምክንያት የምሰራበት ቦታ ምቹ ስላልሆነ ነው። ሰው ደግሞ በእንግራው ዱ ሲያምር ነው ሰው ማየት የምችለው ያለው ቪው ሲያምር ነው እንትን የምለው እና እይታው ያለው ከጀርባ ያለው ነገር ሲያምር ነው ሰው በደስታ የሚያየው እና ለማንኛውም እንደ አቅማችን እንግዲህ ትንሣኤን በዚህ ሁኔታ እያከበርን እንገኛለን። ይህ የተዋጡ ፓርት ነው። ደግሞ ሌላ ፓርት አለ ከተመቸኝ ክፍል ሁለት እዥ ይመጣለሁ። ከተመቸኝ ነው ምክንያቱም ስራ አለብኝ ምናምን ምናምን እና እንግዲህ ይመጣብኛል ምናምን እና እዚህ ጋር በጌ ተኝታለ እግዚአብሔር ይመስገን ስለሁሉም ነገር አስበንበትም አልነበረም። እዚህ ጋር ደግሞ ሸክላ የድሮ ባህል እንግዲህ እና በነገራችን ላይ እንድታስተዋውሱ ትዝታ ያላችሁ ሰዎች፣ በተለይ ደግሞ በሀገር ቤቱ በጣም በዚህ ነው የሚጣፍጠው፣ ከብረ ዲስ ትልቅ ማለት ነው። እና ያው እኔ በዚህ በጣም ይመቸኛል፣ ሽሮው ምናምን ራሱ በዚህ ነው የሚመቸኝ። እና ያው ከቤተሰብ ይዤ መጥቼ ነው። እና በነገራችን እንግዲህ ይህንን መልካም ትንሳኤ ይሁንላችሁ ለሁላችም፣ እንብላ፣ እንጠጣ።